ስፔሻሊ ይሄ ጥቅሙ ሰውነታችን ላይ ወይም ሰውነታችን ውስጥ ያሉ ቶክሲክ ነገሮችን እና ሰውነታችን ላይ ያለውን ፋት በሚገባ የምንፈልገውን ያክል ለመሄድ ጠዋት ጠዋት ይሄንን እንጠጣለን። አሰራሩን እዚሁ ላይ ያስቀምጬላችኋለሁ። ውድ ቤተሰቦቼ፣ ሰውነታችን ሆዳችን ውስጥ ያለውን ቶክሲክ ነገሮች በደንብ ያወጣልናል፣ ዲቶክስ ያደርግልናል። በተለይ በተለይ በተለይ ሰውነታችሁን ማስተካከል የምትፈልጉ በውፍረት የተቸገራችሁ፣ በጣም በሚገርም ሁኔታ ይሄንን ሰውነታችሁን እስከምትፈልጉ ደረጃ እስከምደርሱ ድረስ ይህን ጠጡ፣ ጠዋት ጠዋት በጣም ትለወጣላችሁ። የእውነት የእውነት እምላችሁ ነገር አሰራሩንም እዚሁ ላይ ያስቀምጭላችኋለሁ። በደንብ ላይ ጣዕሙ ደግሞ ማርያም፣ ዝንጅብር፣ ሎሚ ሎሚና ምስማር ምስማር ወይም ቀረን ፉድ የምንለው ነው። በጣም ነው የሚጥመው። ሞክሩት፣ ሞክራችሁ በአስራ አምስት ቀን በወር ለውጡን አስቀምጡልኝ። ሁሌ ጠዋት ጠዋት ይሄንን ጠጡ። ትኩስ እያለ ማለት ነው። ትኩስ እስከሚያቃጥል ሳይሆን ትገጥሙትና ለብ ሲል እዚሁ ላይ እዩት አሰራሩን። መልካም ቀን ውድ ቤተሰቦቼ። የሚያስፈልገን እንደዚህ ግጣም ያለው ብርጭቆ፣ ወይፈልጋችሁት ማርክ ትችላላችሁ። ዝንጅብል፣ ሎሚና ቅርንፉድ ነው። ዝንጅብሉን ብትጠቀሙ በትጠቀሙ ሞር ብዙ ነገር ይጠቅማችኋል። ሰውነታችንን ለመቀነስና ቤተሰቦቼ፣ እንደዚህ አድርገን አንድ ማንኪያ የሚሆን ስላልሞላሁት ነው የጨመርኩበት። አንድ ማንኪያ የሚሆን ቅርንፉድ እናደርጋለን። ከዛ ከዚህ ሁለት ፍሬ ኦር ሶስት ፍሬ ዝንጅብል አደርግበታለሁ ቤተሰቦቼ። ከዛ ሎሚ እጨምቅበታለሁ። ሎሚን እጨምቅና እኔ ሎሚውን በደንብ ስለማጥበው ብዙ ጊዜ የምጠጣው ሻይ ውስጥ ሎሚውን እጨምረዋለሁ። ከዛ ሙቁ ጨምርበታለሁ። አምስት ደቂቃ ምናም ካስቀመኩ በኋላ ከለሩ ብራውን ሲሆን እጠጣዋለሁ። ሁሌ ጠዋት ጠዋት የምትጠጡ ከሆነ አንደኛ ሰውነታችን ውስጥ ያሉ ቶክሲክ ነገሮችን ይገልልናል። ኦር በተለይ አሁን ብዙ ጊዜ የምንበላቸው ምግቦች የታሸጉ ከውጭ ምናምን ከሆነ ብዙ ጊዜ እንደ ቤት ኦርጋኒክ የሆኑ ነገሮች አይሆንም። ሶ ሰውነታችን ውስጥ ያለውን ወይም ሆዳችን ውስጥ ያለው ያሉትን ባድ ነገሮች ያጸዳልናል። ሲቀጥል ደግሞ ሰውነት ወይም ኪሎ ለመቀነስ በተለይ አላስፈላጊ ፋት በጣም ወፍረን ከሆነ ውፍረት ማስተካከል ባርጭ ማስተካከል የምንፈልግ ከሆነ ይሄኛው ነው። እንደዚህ አድርጌ ገጥሚያ አንድ አምስት ደቂቃ አስቀምጠዋለሁ። ከዛ ስጠጣው አሳያችኋለሁ።